ትናንትና መንገድ ስለነበር ዛሬ ዘሆል ናይት አለሻል። ስድስት ሰዓት ላይ ነው የገባሁት። ባይገርም የምችለውን ያህል እቆያለሁ። ሁለሽሞላላሁክሬሙን

ያልቅ ነው። አረባካችሁ ተው ተው ተው ተው። ጆፕ ግሎቭ እና ግሎቭ እንጠቀም። ወይኔ ግሎቭ ነው። ስንት ሰዓት ምን ታስባለህ ምን ታስባለህ አሁን ላይ ምርቃት እግዚአብሔር ያለኝን ነገር ሁሉ እኔ በቃ እንትን የለህም በእናት የሆነ የምታስተዋውቀው ማስታወቅ የምትፈልገው ነገር ምናምን ድርጅት ሊሆን ይችላል፣ ምናምን ነገር እሱ ነገር ማድረግ የፈለገው አንተ መቤት ምድሬ ነው። የሆነ ማስታወቅ የምትፈልገው ነገር ምናምን ሰው ጋር ተደራሽነት እንዲሆን የምትፈልገው ነገር አቅም የእሱ ነው። እስቲ አስብ፣ በእናትህ አስብ አስብ አስብ ስ ምን የሆነ ነገር እንዳደረገልህ። ፕላትፎርሜ በፕላትፎርሜ የሆነ ነገር ማድረግ እፈልግሀለሁ። በእውነት የሆነ ነገር ማድረግ እፈልግሀለሁ። ስንት ስንት